የስልካችን ፓስወርድ ከሰላማችን በላይ እንጠብቃለን። መልካችን ከውስጣዊ ሰላማችን የበለጠ እንጠብቃለን። ሁሉንም ነገር የሚጀምረው በአእምሮ ውስጥ ነው። አእምራችሁ ደካማ ከሆነ ሕይወታችሁ በጭንቀት ውስጥ ይወድቃል። አእምራችሁ ከሰለጠነ ማንኛውም ነገር በእርጋታ መጋፈጥ ትችላላችሁ። ታዲያ ባለቤትነት ማለት ምን ማለት ነው? ሐሳቦቻችሁን መጠየቅ፣ ምላሻቻችን መቃወም ወይ፣ ትኩረታችሁን እንደ መሳሪያ መምራት፣ በድምፅ ጠልፎ እንዳይወሰድ ማድረግ ማለት ነው። ትኩረታችሁን እንደ ፈሳሽ መመልከት ወደ አእምራችሁ የሚገባውን ነገር በሰውነታችሁ ውስጥ ያለውን ነገር በምታጣሩበት ጊዜ በጥንቃቄ ማጣራት ማለት ነው። ምክንያቱም አእምራችሁን ካልመራችሁ ሌላ ሰው እንደሚመራው ግልጽ ነው። ያንን ክልል አንዴ ከመለሳችሁ በኋላ ኃይለኛ የሆነ ነገር ትገነዘባላችሁ። በዙሪያችሁ ያለውን ሁሉ መቆጣጠር አያስፈልጋችሁ፣ በውስጣችሁ ያለውን መቆጣጠር ብቻ ነው የሚያስፈልጋችሁ። የስልካችን ፓስወርድ ከሰላማችን በላይ እንጠብቃለን መልካችን ከውስጣዊ ሰላማችን የበለጠ እንጠብቃለን። ሁሉንም ነገር የሚጀምረው በአእምሮ ውስጥ ነው። አእምራችሁ ደካማ ከሆነ ሕይወታችሁ በጭንቀት ውስጥ ይወድቃል። አእምራችሁ ከሰለጠነ ማንኛውም ነገር በእርጋታ መጋፈጥ ትችላላችሁ። ታዲያ ባለቤትነት ማለት ምን ማለት ነው? ሐሳቦቻችሁን መጠየቅ፣ ምላሻቻችን መቃወም ወይ ትኩረታችሁን እንደ መሳሪያ መምራት፣ በድምፅ ጠልፎ እንዳይወሰድ ማድረግ ማለት ነው። ትኩረታችሁን እንደ ፈሳሽ መመልከት ወደ አእምራችሁ የሚገባውን ነገር በሰውነታችሁ ውስጥ ያለውን ነገር በምታጣሩበት ጊዜ በጥንቃቄ ማጣራት ማለት ነው። ምክንያቱም አእምራችሁን ካልመራችሁ ሌላ ሰው እንደሚመራው ግልጽ ነው። ያንን ክልል አንዴ ከመለሳችሁ በኋላ ኃይለኛ የሆነ ነገር ትገነዘባላችሁ። በዙሪያችሁ ያለውን ሁሉ መቆጣጠር አያስፈልጋችሁ። በውስጣችሁ ያለውን መቆጣጠር ብቻ ነው የሚያስፈልጋችሁ።